እንዴት ናችሁ ወዳጆች፣ ቼልሲ በቶተንሃም ሜዳ ላይ በጣም ትልቅ ድል አሳክቷል። አንድ ለዜሮ አሸንፏል። ከዛ በላይ ሰፋ መሆን ይችል ነበር። የቼልሲ ተጫዋቾች ተጨማሪ በርካታ የጎል እድሎችን ጆ ፔድሮ ራሱ ሀትሪክ ሊሰራ የሚችልበትን ጄሚ ጊተንስ ሌላ ትልቅ እድል ሌሎች ተጨማሪ ጎሎች ማስቆጠሩ የሚችሉባቸውን በርካታ የጎል እድሎችም ጭምር ፈጥረው ቶተንሃምን በሶስት ሙከራዎች ብቻ ወስ ነው። ቶተንሃም በሜዳው ቼልሲ ላይ ሶስት ሙከራ አድርጎ ብቻ ነው የወጣው ስለዚህ በሁለቱም ሳጥኖች ውስጥ በሁለቱ ሳጥኖች መካከል ባለው ሰፊ ሜዳም ላይ ከፍተኛ ብልጫ ወስደው ነው የኤንድሮ ማሬስካ ቡድን ያሸነፈው። የቶተንሃም የጨዋታ እቅድ በጭራሽ አልሰራም። አሁን በነጥብ እኩል ሆነዋል፣ ቼልሲና ቶተንሃም። ስለ ማሬስካ ቡድን ጥንካሬ አንዳንድ ነጥቦችን ለማንሳት በእኔ አስተያየት የቼልሲ ፕሬሲንግ በጣም አስደናቂ ነበር። በላይኛው የሜዳ ክፍል ነበር ቡድኑ ፕሬስ ያደርግ የነበረው የቶተንሃም ተጫዋቾችን ለተደጋጋሚ የቢልድ አፕ ስህተት ያጋልጣቸው ነበር። ጎሉ የተቆጠረበት ቅጽበትም በዚያ መንገድ የተገኘ ነው። ነገር ግን በሌሎች አጋጣሚዎችም አራት ትልልቅ የጎል እድሎችን በፕሬሲንግ እና በካውንተር ፕሬሲንግ በላይኛው የሜዳ ክፍል የቶተናም ተጫዋቾች ከራሳቸው የሜዳ ስፍራ እየተጫወቱ ሊወጡ የሚሞክሩበትን አጋጣሚ ሁሉ በጣም አግሬሲቭ በሆነ ፕሬሲንግ ለተደጋጋሚ ስህተት ይዳርጋቸው ነበር። የሚገርመው ቶተንሃም በዚህ ጨዋታ ላይ 76 ፐርሰንት ብቻ የኳስ ቅብብል ስኬት የነበረው የነበሩ። ይሄ በጣም አነስተኛ ነው፣ በጣም አነስተኛ ነው። ብዙ ስህተቶች በኳስ ቅብብል ጊዜ ውስጥ ነበር። ስለዚህ የቶተንሃም ተጫዋቾች ቴክኒካዊ የውሳኔ ስህተቶች ምናምን መኖራቸው እንደተጠበቀ ሆኖ ለስህተት ግን ፎርስ ያደርጋቸው የነበረው የቼልሲ በጣም አስደናቂ የነበረ ፕሬሲንግ ነው። እሱ ግሩም ነበር። ከፊት ያሉት ተጫዋቾች በሙሉ ለዚህም ፈቃደኛ ተጫዋቾች ናቸው። ጋርናቾ ዋው ፔድሮ ፔድሮ ኔቶ አይነቶቹ ተጫዋቾች ማለት ነው። ግን ከዚያ በኋላ ደግሞ የሰከንድ ላይን ኦፍ ፕሬሸር ይመጣል። ከኋላ ያሉት ተጫዋቾች ብዙ ጊዜ በጣም ክሩም የነበረው ካይሴዶ ሲያደርግ እንዳየነው ነው አይነት። ስለዚህ የቶተናም ተጫዋቾችን ለተደጋጋሚ ስህተት ያጋልጥ የነበረ የቼልሲ ፕሬሲንግ ነበር። በመጀመሪያ አጋማሽ ብቻ ሁለት በሙከራነት ያበቁ ኢረሮች ተፈጥረዋል። ይሄ የሚያስገርም ነው። በጣም በጠቅላላው የቢልዳፕ ችግር አለበት ቶተናም። ግን ቼልሲ ትላንትና ብዙ እንዲሳሳት አስገድዶታል ቶተናም። ጎል የተቆጠረውም ልክ እንደዚሁ ነው። በሚኪ ቫንደቪን እና በቻቪ ሲሞንስ መካከል የነበረ አለመግባባት ነበር፣ ልበለው ዲስኮኔክሽን፣ ተግባቦት ችግር ነበር ሜዳ ውስጥ። ግን ደግሞ የካይሴዶ የፕሬሲንግ ውጤት ነው። የዛ ውጤት የነበረው በራሱ ሳጥን አካባቢ ነው። ካይሴዶ ኳሱን ዲስፖሰ ያደረገው ከዛ በኋላ ነው፣ ለዋው ፔድሮ እየሰጠው እና ይሄ ግሩም ነበር፣ ብዙ ውስተቶች እንዲሰሩ ስለ አስገድዷቸው ስለነበር ስለዚህ የካይሴዶ ጠቅላላ በጨዋታ ውስጥ የታየ ብቃት መደነቅ አለበት። የጨዋታው ኮከብ ተብሎም የተመረጠው እሱ ነው። በጎሉ ላይ ቀጥተኛ አስተዋጽኦ ስለነበረው ብቻ ሳይሆን በተደጋጋሚ በላይኛው የሜዳ ክፍል በዲፌንሲቭ ሚድሰርድ በሚባለው እሱ በሚጫወትበት የሜዳ ስፍራ ብቻ ሳይሆን ወደ ላይ ተጠግቶ ነው ብዙ ኳስ ይቀማ ነበረው። ብዙ ሰው እንደምታውቁት ሞይሰስ ካይሴዶን ከእንጎሎ ካንቴ ጋር ያነጻጽረዋል። አንድ ቦታ ላይ ስለሚጫወቱ ነው ብዙ ጊዜ ግን ደግሞ ልክ እንደ አንድ ተጫዋች ብቻም ስለማይጫወቱ እንደ አንድ ተጫዋች ብቻ አይደለም። ለዚህ ነው የአንድ ጊዜ ሌስተር ሲቲ ሊቀመንበር ናቸው መሰለኝ በሁለት አማኪዎች የምንትጫወት ይመስላችኋል፣ እሱ ትክክል አይደለም፣ በድሪንክ ዋተር መሐል ሁለት ካንቴዎች አሉን ይሉ ነበር። ሞይሰስ ካይሴሮም ልክ እንደዚ አይነት ኢምፕሬሽን የሚሰጣቸው አይነት ተጫዋች ነው። ግን ደግሞ እንጎሎ ካንቴን ስለ ስድስት ቁጥር ስንናገር ብዙ ጊዜ በቼልሲ ሌላ አንድ ታሪካዊ ስድስት ቁጥር ነበር አይደለም፣ ክሎድ ማኬሌሌ ማከሌሌ ግን የራሱ የሜዳ አጋማሽ ላይ ነው በአብዛኛው በፍጹም ቅጣት የምትሳጥኑ ሴንተር ሰርክል ላይ አካባቢ ነው ብዙ ትኩረት የሚያደርገው። ብዙ ወደፊት አይሄድም። የቼልሲ ማጫወት ሊሆን ይችላል የበለጠ በሚድ ብሎክ የሚጫወት ቡድን ስለነበር፣ አሁን በሀይ ብሎክ ነው የሚጫወተው። ልክ ካንቴም በአንዳንድ ጨዋታዎች ያደርግ እንደነበረው ወደፊት ብዙ ሲሄድ ታዩታላቸው። ብዙ የሜዳ ክፍል ከቨር ያደርጋል። ካይሴዶም ልክ እንደዚህ አይነት ካራክተሪስቲክስ ያለው ተጫዋች ነው። ስለዚህ ሀይ አፕ ፒች ብዙ ጊዜ ኳስ ሲቀማ ታዩታላችሁ ወይም ጎል ከሳጥን ውጭ ሲያስቆጥር ታዩታላችሁ። ደግሞ እና እዚህኛው አጋጣሚ ላይ ጎል የተቆጠረበት መንገድ ካይሴሮ እንደ ተጫዋች በደንብ ያብራራ። ልክ ነው ሚድፊልድ ዲስትሮየር ነው፣ ግን ሚድፊልድ ዲስትሮየር ብቻ አይደለም። ሌሎች ተጨማሪ ጥቅሞች መስጠት የሚችል አይነት ተጫዋች ነው። ከሚኪ ቫንደቪን ኳሱን የቀማበት በኋላ ያለቀለት ኳስ ነው። ለበእርግጥ ተጨማሪ ስራ መጨረስ ነበረበት ፔድሮ ግን፣ በአብዛኛው የቤት ስራው የተሰራው በሞይሰስ ካይሴዶ አማካይነት ነው። ስለዚህ እንደ ተጫዋች በጣም አስደናቂ ነበር ብቻ ሳይሆን በጣም የተሟላ ተጫዋች ነው በተለያዩ መለኪያዎች። ለምሳሌ ብዙ ታክል ወርዷል፣ ብዙ ኢንተርሴፕሽኖች ያድርጓል፣ ስድስት ጊዜ ኳስ ቀምቷል። ግን ደግሞ ከፓሶቹ መካከል 35 ፓስ ነው ያደረገው፣ ከ35 23ቱ መጨረሻው 30 ሜትር ላይ የደረሱ ናቸው። ስለዚህ ትላንት ከነበረው ብቃት በኋላ ብዙ አድናቆት ቢቸረው የሚገባው አይነት ነው። አንድ ለዜሮ ብቻ ማሸነፍ በፍፁም የሚመጥ ነው አልነበረም። በጣም ወጣት ነው። በነገራችን ላይ ዛሬ ነው 24 ዓመት የሚሆነው። በልጅነቱ ነው ከላቲን አሜሪካ ወደ እንግሊዝ የመጣው። ስለዚህ ባለፉት ጥቂት ዓመታት ስላየነው ትንሽ በእድሜ ትልቅ ሊመስል፣ ግን በጣም ወጣት ነው። በቶተንሃም በኩል አሰልጣኝ ቶማስ ፍራንክ የቼልሲን የአማካይ ክፍል ኤነርጂ ራሱ ካይሴዶ፣ ጀምስ፣ ኤንዞ ፈርናንዴዝ የነበሩበትን የአማካይ ክፍል በጣም ፊዚካል የአማካይ ክፍል ስለሆነም እሱን ካውንተር ለማድረግ የበለጠ ጉልበተኛ ተጫዋቾችን የተጠቀሙት እጅ አጥሯቸውም ነው። እንደ ጀምስ ማዲሰን አይነት ተጫዋች የላቸውም። እንደ ኤበሬቼዜ አይነቱን ተጫዋች ማምጣት ፈልገው ነበር። ሞርጋን ጊብስ ዋይትን ማምጣት ፈልገው ነበር። ስለዚህ በአንድ በኩል በክረምቱ የፈለጓቸውን ክሬቲቭ ተጫዋቾች ባለማስፈረማቸው የተነሳ የበለጠ ኢንዱስትሪየስ አማካዮችን ለመጠቀም ተገደው ሊሆን ይችላል። ስለዚህ አማካይ ክፍላቸው ፓፓ ማተሳር ከአጥቂው ራንዳል ኮሎ ሙዋኒ ኋላ ያለው ተጫዋች ሆኖ የተጫወተው በጣም ጥሩ ተጫዋች ነው፣ ግን ክሬቲቭ ተጫዋች አይደለም። ከዚያ ከኋላ በኩል ሮድሪጎ ቤንታንኩር፣ ዣኦ ፓሊኛ እና በጨዋታ ውስጥ ብዙ ያልቆየው ሉካስ ቤርግቫል ናቸው የነበሩት። አሁን እነዚህ አማካዮች በቂ ክሬቲቪቲ የሚፈጥሩ አይደሉም። ደግሞ ቼልሲ ቅድም እንዳነሳሁት በሀይል ፕሬስ ያደርግ በነበረበት ጊዜ ፕሬስ ሬዚስተንት መሆን አለባቸው አይደል? ፕሬሲንግ መቋቋም የሚችሉ ተጫዋቾች መሆን አለባቸው ማለት ነው። እነዚህ ተጫዋቾች እንደዚህ አይነት ተጫዋቾች አይደሉም፣ ሰራተኞች ናቸው እንጂ ከኳስ ጋር የተጋጣሚ ቡድን ፕሬሲንግ ለመቋቋም የሚያስችል በቂ ቴክኒክ ያላቸው ተጫዋቾች አይደሉም። ቻቪ ሲሞንስ ነበር። ግን ሲሞንስ በአብዛኛው ወደ ግራ ክንፍ ወጥቶ ነው የሚጫወተው። ግን ሲሞንስም የገባው በሉካስ ቤርግቫል መውጣት ምክንያት ነው። ቤርግቫል ስድስት ሰባት ደቂቃ እንደተጫወተ በዚህ በኮንከሽን ፕሮቶኮል በሚሉት አንድ ተጫዋች ጭንቅላቱን ከተጎዳ በኋላ አንዳንድ ጥያቄዎች ይጠይቁታል መሰለኝ። ስንት ቁጥር ነው ብለው ጣታቸውን የሚያሳዩታል። ግን አንዳንድ ጥያቄዎች ይጠ ለምሳሌ ስንተኛው ደቂቃ ላይ ነው፣ ከማን ጋር ነው እየተጫወት ነው ያለ ነው አይነት ጥያቄዎች ይጠይቁታል። ለዛ ሻርፕ መልስ ካልሰጠ፣ የእሱ ውሳኔ አይደለም። መቆየት ፈልጎ ነበር፣ ግን የህክምና ባለሙያዎች እንዲወጣ አስገደዱት ማለት ነው ደስተኛ አይደለም የተበሳጨ የተነጫነጨ ነው የወጣው ነገር ግን የእሱ መውጣት ደግሞ የሆነ እቅድ ከነበራቸው አሰልጣኝ ቶማስ ፍራንክ ስለዛ እቅድ ውጤት ምንም ማወቅ አንችልም ምክንያቱም በጣም ሌላ አይነት ተጫዋች ነው ያስገቡት እሱ ደግሞ እንደዚህ በጨዋታ ላይ መጫወት ለፈለጉበት አይነት ኃላፊነት የሚስማማ ተጫዋች አይደለም ነገር ግን እንዳልኩት የአማካይ ክፍሉ ላይ የካይሴዶ ጠቅላላው የቼልሲ ብዙ ጥሩ የተጫወቱ ተጫዋቾችን መጥቀስ ይችላሉ፣ ግን ልዩ ፐርፎርማንስ ያሳየ ተጫዋች ስለሆነ ነው። እስካሁን ድረስ በፕሪሚየር ሊግ በ1 ሳምንት 49 የታክልና የኢንተርሴፕሽን ድምሮች ያሉት ተጫዋች ነው እና አሰልጣኝ ማሬስካም ከጨዋታው በኋላ ብዙ ሲያደንቀው ነበር ስለ ትህትናው ስለ ባህሪውም እየተናገረ ጭምር። ግን እንደ ተጫዋች ከሮድሪ ጋር ሁለቱ ምርጥ የአማካይ ተከላካዮች ናቸው የሚል አስተያየት ሰጥቷል። ሁለቱ የዚህ ተጫዋች የዲፌንሲቭ ተሳትፎች ቅድም ያነሳኋቸው ታክል ኢንተርሴፕት ማድረግ እንደዚህ፣ አንደኛው ከጄድ ስፔንስ ነው መጀመሪያ ኳስ ዲስፖስስ ያደረገው፣ ከዚያ በኋላ ወደ ሚኪ ቫንደቪን ሄደ፣ ከዚያ በኋላ ነው እሱ ደግሞ ኳሱን የቀመው። ስለዚህ ሁለቱ አክሽኖች በጣም የሚያስገርሙ አክሽኖች ናቸው። ለዣኦ ፔድሮ ጎል ማስቆጠር በጣም ያስፈልገው ነበር። ሲጀምር እኔ በብራይተንም ከዚ በፊት በዋትፎርድም ካየነው በላይ ብዙ ጎሎች በማስቆጠር ነበር የጀምረው በጠቅላላው ጎል አስቆጣሪ አጥቂ ተብሎ ዲፋይን የሚደረግ አይደለም። አጥቂም ከሆነ ንጹህ ዘጠኝ አጥቂ አይደለም። ለነገሩ ያንን ቦታ ኢንተርፕሬት የሚያደርገው የበለጠ ጠለቅ ወዳሉ ዞኖች እንደሚመጣ ፌክ ናይ ነው። ሀሰተኛ ዘጠኝ ቁጥር አይነት ተጫዋች ነው። ንጹህ ዘጠኝ ቁጥር አይደለም። ግን መጀመሪያ በዓለም የክለቦች ዋንጫ የሚሆን የውድድር ዘመኑ ሲጀመር ጎሎች በማስቆጠር ነበር የጀመረው። በጠቅላላው ጎል አስቆጣሪ ተጫዋች ስላልሆነ ሰዎች ሰስቴነብል አይደለም ይሄ፣ ምክንያቱም የተጫዋቹ ባህርይ እንደዛ አይደለም አያሻሽለውም ማለት ባይሆንም እና በጣም ወጣት እኮ ነው፣ 23 ዓመቱን፣ አይሻሻልም ልትሉ አትችሉም። ነገር ግን በአንድ ጊዜ የ30 ጎል አጥቂ አይሆንም የሚል ስጋት ነበር ሲጀመርም። ቼልሲም ለጎሎች ብቻ ብሎ ያመጣው አይመስለኝም። ለቼልሲ ሌላ አይነት አማራጭ እንዲ ሁለት አይነት 9 ቁጥር ነው ያመጡት። አንደኛው በቃ ደንበኛ ታርጌት ማን የሚሆን አውቴንዳውት ዘጠኝ ቁጥር ነው ሊያም ዴላፕ። አንደኛው ደግሞ የበለጠ የሊንክ ተጫዋች ሆነ ሀሰተኛ ዘጠኝ ቁጥር ነው። ሁለቱም የ30 ጎል ተጫዋቾች ላይሆኑ ይችላሉ። ግን ያኛው የበለጠ ለጎሎች ቀርቦ የሚጫወት ተጫዋች ስለሆነ ጎሎች እንዲያስቆጠር እንጠብቃለን። ግን ጎል ደግሞ ያስፈልገው ነበር፣ ምክንያቱም ከ700 ደቂቃ በላይ ነው ጎል ሳያስቆጥር የተጓዘው እና ብዙ ጨዋታዎች ላይ ሊያም ዴላፕን ባለመኖሩ የተነሳ ዘጠኝ ቁጥር ሆኖ እንዲሰለፍ ሆኗል። ትላንትና ግን ሌላ አይነት ምሽት ነው የነበረው። ሀትሪክ ሰርቶ መውጣት ነበረበት። ስለዚህ ይሄ ብኩንነት ነበረው፣ ፕሮፍሊጌሲ ነበረው። በቂ ስል ቢሆን ኖሮ ሀትሪክ ሰርቶ መውጣት ነበረበት የትላንትናው ጨዋታ ላይ ነኮ ካስቆጠረውም የጎል እድል የተሻለ እድሎች ያገኘ ይመስለኛል። በጨዋታው ላይ አምስት ኢላማቸውን የጠበቁ የጎል ሙከራዎች አድርጓል። ኢላማቸውን የጠበቁትም ብቻ ነው የምለው ከዛፊት ከዚ በፊት በነበሩት አስራ አንድ ጨዋታዎች በሁሉም ውድድሮች ሶስት ኢላማቸውን የጠበቁ ሙከራዎች ብቻ ነበር ያደረገው። በዚህ ጎል አማካኝነት ነው ቼልሲ ያሸነፈው፣ ግን ተጨማሪ ጎሎች ማስቆጠሩ የሚችሉባቸውን ከበቂ በላይ እድሎች አግኝተው ነበር። በሙከራዎች ብዛትም በጠቅላላው ብዙ ሙከራ በማድረግም በቁጥርም ግን ደግሞ በጥራትም ብዙ ሙከራዎች ነበር ያደረገው ኤክስጂው ወደ አራት ነው የነበረው እሱዬ ይነግራቸዋል ዜሮ ሶስት ነጥብ ስድስት ስምንት ነው የነበረው የቼልሲ ኤክስ አስራ አምስት ሙከራ አድርገዋል ዘጠኙ ኢላማቸውን የጠበቁ ናቸው ከሙከራዎቹ መካከል ከአስራ አምስቱ አስራ ሁለቱ የፍጹም ቅጣት ምት ሳጥን ውስጥ ከገቡ በኋላ ያደረጓቸው ናቸው እና አብዛኞቹ የጎል እድሎች ደግሞ በክፍት ጨዋታ የተፈጠሩ ናቸው አሁን ባለፈው አስታውሳለሁ ከሰንደርላንድ ጨዋታ በኋላ ማሬስካ የቡድኑን ክሬቲቪቲ ሲተች ነበር። በቂ ክሬቲቭ አልነበርንም ሲል ነበር። እኔ እንዲያውም የፓልመራ ለመኖር አንዳንድ ጨዋታዎች ላይ የበለጠ ጎላ ብሎ ይስተዋላል ነበር። እዚኛው ጨዋታ ላይ ያ የቼልሲም ጥንካሬ የቶተናም ድክመት ተጨምሮ ሊሆን ይችላል። ከክፍት ጨዋታ ነው ዜሮ ነጥብ ስድስት አምስት የሚሆነው የጎል እድል የፈጠሩት በጣም ከፍተኛ ነው። በጣም በጣም ከፍተኛ ነው። ከሴት ፕሌይ ወይም ከቆመ ኳስ ዜሮ ነጥብ ዜሮ ሶስት ብቻ ነው የነበረው። ቼልሲ ብዙ ኳስ ያስቆጥራል እንደምታውቁት በዚህ ውድድር ዘመን በቆሙ ኳሶች። ይሄኛው ጨዋታ ግን በክፍት ጨዋታ በጣም ውብ በሆነ የማጥቃት ቢልድ አፕ ነው ጎሎቹ ይቆጠሩ የነበሩት። ስለዚ ወሳኝ ድል አግኝተዋል። ጨዋታው በሚደረግበት ጊዜ ከዚ አስቀድሞ በነበሩት ውጤቶች ምክንያት አስራአንደኛ ስፍራ ላይ እኔ የነበረው ግን ከፕሪሚየር ሊግ ሽንፈት በኋላ ነው የመጣው በሳምንቱ አጋማሽ የነበረውም የወልቭ ሴሊካፕ ድላቸው የመጀመሪያ አጋማሽ በጣም ጥሩ ፐርፎርማንስ የነበረበት ቢሆንም ሁለተኛው አጋማሽ ላይ ግን ሮቴት ተደርጓል። ቡድኑ ሌሎች ምክንያቶች ነበሩት፣ ግን ስለ ቼልሲ ባህሪ እንደ አንድ እንደ ሚኒ ሳምፕል መውሰድ ብንፈልግ ያንን የሚያብራራ ነው እል ነበር። ሪያክት አድርገዋል። እዚህ ሜዳ ላይ ደግሞ ይቀናቸዋል። በነገራችን ላይ በቶተንሃም አዲሱ ስቴዲየም የቼልሲን ያን ደጋግሞ ያሸነፈ ቡድን የለም። ባለፉት ሰባት ጨዋታዎችም ስድስቱን አሸንፏል። ስለዚህ በጣም ግሩም ነበር። በግል ቅድም ካነሳኋቸው ካነሳሁት ተጫዋች ከሞሴስ ካይሴዶ እና ጎሉን ካስቆጠረው ከጆዋው ፔድሮ ባሻገር በእኔ እምነት ዌስሊ ፎፋናን በጣም ጥሩ ነበር ትናንትና። አሰልጣኝ ቶማስ ፍራንክ በቶተንሃም በኩል የረጃጅም ኳሶችን እንዲያሸንፍ መርጠው ያሰለፉት ራንዳል ኮሎ ሙዋኒን ነበር። ስለዚህ ዌስሊ ፎፋና እነዛን የአየር ላይ ኳሶች ምን ያህል ዶሚኔት ያደርጋል የሚለው በጣም ወሳኝ ነበር። ከስድስት ስድስት ነው ያሸነፈው ስድስት ሪከቨሪዎችም ነበሩ። ያው ጉዳት ብዙ የሚያስቸግረው ተጫዋች እንደሆነ እናውቃለን። ትላንትና ግን በጣም ጥሩ ነበር። አሁን እሱ ከጉዳት ነፃ ሆኖ ረጅም ጊዜ ቢቆይላቸው የቼልሲ የመከላከል ሬከርድ ያን ያህል የሚያመረቃ ስላልሆነ ብዙ ጥቅም ሊሰጥ የሚችል ነው። ከሰባ ምናምን ሚሊዮን በላይ የወጣበት ተጫዋች ከሆነ ግን በተሟላ ሁኔታ አላየ ነው። አምና ሲዝኑ ሲጀመር ከሌቫይ ኮል ዊል ጋር ብዙ ይጣመር የነበረው አሁን አሁንም ሲዝኑ ሲጠናቀቅም ከሌቫይ ኮልዊል ቀጥሎ ብዙ ጨዋታ ያደረገው እሱ ነው 14 ብቻ ነው ግን እና ብዙ ሲዝኖች በከባባድ ጉዳቶች ምክንያት አልፈውታል። እንደ ፖቴንሻል ግን ብዙ አልጠራጠረው። ሴንትቲያን ውስጥም በእንግሊዝ በነበረበት ጊዜ ለሌስተርም ቼልሲ ብዙ ገንዘብ እንዲያወጣበት ምክንያት የሆኑ ትልልቅ ፐርፎርማንሶች ያሳየ ነበረ ተጫዋች ነው። ግን እድለኛ አይደለም። ስለዚህ በተሟላ ሁኔታ በጉዳት አላየ ነውም፣ እና እድለኛ አይደለም ከማለት ውጭ ምንም የረባ ማብራሪያ ስለዚህ ተጫዋች መስጠት አይቻል። አላየ ነውም ሜዳ ውስጥ ወይም ሲሰለፍም በጉዳት የሚቆራረጥ ስለነበር ለተከታታይ ጨዋታዎች ሞመንተም ቢልድ ለማድረግ ድል አላገኘም። ግን ትልቅ ፖቴንሻል ነው። ትላንት እሱን ያስታወሰን ይመስለኛል። ሪስ ጄምስ በድጋሚ ግሩም ነበር። መሀል ላይ ነው ብዙ የሚጫወተው የትኛውን ቦታ አጫወቱት የላቀ ተጫዋች ነው። አንዳንድ ጨዋታዎች ላይ ከምና ግራ ላይ ሳይቀር ጭምር አጫውቶት ያውቃል። ስለዚህ እነዚህ እነዚህ ኢንዲቪዱዋል በጣም ጥሩ የተጫወቱ ተጫዋቾች ናቸው። ሁለቱም በመስመር በኩል የተጫወቱ ተጫዋቾች ምክንያቱም ቶተናም በሴንትራል ቦታ ብዙ የጎል እድል የሚፈጥር አይደለም። ስለዚህ ሁለቱን ፉልባኮች ጄድ ስፔንስን እና ፔድሮ ፖሮን በደግሞ በየክንፍ ተጫዋቾችን የበለጠ ሞሀመድ ኩዱስ፣ ቻቪ ሲሞንስ አይነት ተጫዋቾችን የሚጠቀም ነው። ስለዚህ በሁለቱ ፉልባኮችን በኩል በጣም ጥሩ ፐርፎርማንስ ነው የነበረው። እሱም መደነቅ ያለበት ይመስለኛል። ሌላኛው ቶተና በጣም አደገኛ ደግሞ የሚሆነው አደገኝነትም ነው ጥገኝነትም ነው ይበዛል። የጥገኝነታቸው መጠን በቆመ ኳስ ላይ ባለፈው ኤቨርተንን ሲያሸንፉ ለምሳሌ ሁለቱ ጎሎች ከቆመ ኳሶች የተቆጠሩ ናቸው። የቶማስ ፍራንክ ቡድን አንደኛው ካራክተሪስቲክስ የቆመ ኳስ ማጥቃት ነው። በዚህ ጊዜ ውስጥ ደግሞ አንድም አላስታውስም አደጋ ሲፈጥሩ በተለይ ቡድኑ እንዳለው ጥራት። በጠቅላላው ዜሮ ነጥብ ዜሮ አምስት መሰለኝ ና ኤክስጂው ማለቴ ነው። ከሁሉ በላይ ደግሞ በሴት ፕሌ በጣም ደካማ ነበር። ዜሮ ነጥብ ዜሮ ዜሮ ነው የቶተንሃም የቆመ ኳስ ኤክስጂ አሁን ይህን ለምን አነሳው? የቼልሲን የቆመ ኳስ መከላከል ለማድነቅ ነው። ግብ ጠባቂው ዶሚናንት ነበር፣ በሌላው ጨዋታ ከማየው በላይ ሮበርት ሳንቼዝ በጣም ዶሚናንት። እያንዳንዱን ኳስ የቶተናም ተጫዋቾች ተሻጋሪ ኳሶች ያን ያህል ጥራት የነበራቸውን ባይሆን ግን የወጣ ክሌም ያደርግ ነበር። እኔ እንዲህ አይነት በረኛ እወዳለሁ። በነገራችን ላይ ፓንች አድርጎ ሊያወጣ ከሚሞክርም ወጥቶ ሆልድ ለማድረግ ግን ክሌም ለማድረግ የሚሞክር ግብ ጠባቂ የበለጠ ደስ ይለኛል። ትላንት ሳንቼዝ በዚህ በኩል ግን፣ የቼልሲም የቆመ ኳስ መከላከል በጣም ግሩም ነበር። ኤንዞ ማሬስ ከሀምሳኛ ድል ነው በቼልሲ አሰልጣኝነት 79ኛ ጨዋታውን ነበር ያደረገው እና በጣም የተዋጣለት ፐርፎርማንስ ነበር። ሳንቼዝም እንዳልኩት ሌላ መጠቀስ ያለበትም ግን የቶተናም ጉዳይ ግን የሚያስገርም ነው። በተለይ በሜዳቸው ያላቸው ችግር ማጥቃቱ እኔ ከአንድ ትልቅ ቡድን በጭራሽ መጠብቀው አይደለም። ራንዳል ኮሎሞኒ ነው ታርጌት ማን አድርገው የተጠቀሙት ግን የኮሎሞኒ ኤክስፐሪመንት አልሰራም። 17 ጊዜ ብቻ ነው ኳስ የነካው ተቀይሮ እስከወጣበት ጊዜ ድረስ ግን ኩዱስ ሶስት ሙከራዎች ብቻ ያደርግ ሲያደርጉ ሶስቱን ሙከራዎች ያደረገው እሱ ነው ግን አንድ ኢላማ የጠበቀ ሙከራ ብቻ ነው ያደረጉት ኩዱስንም ኩኩረያ ና በጠቅላላይ ቼልሲ የመከላከል ኦርጋናይዜሽን ቀጥ አድርጎት ነበር የመጀመሪያ ሙከራቸውን ያደረጉት ሰላሳ ሁለተኛው ደቂቃ ላይ ነው እና አንድ ሙከራ ብቻ ነው ሳንቼዝ ያዳ ነው የመጨረሻ ሙከራቸውን ሲያደርጉ ሰባ አንደኛው ደቂቃ ላይ ነው ያደረጉት በሜዳችሁን የምትጫወቱ ቶተናምና ቼልሲ አይዋደዱም የለንደን ደርቢ ነው እንደምታውቁት የጎል የማስቆጠር ግዴታ አለባቸው። አሰልጣኙም እንደዚህ አይነት አንዴ ሪቻርልሰንን አንዴ ኦዶቤርን ብሬነን ጆንሰንን በማስገባት ማጥቃቱን የበለጠ ኃይል ሊሰጡት ቢሞክሩም ግን የመጨረሻው ሀያ ደቂቃ ላይ የተጨመረውን ስድስት ደቂቃ ሳልጨምር ማለት ነው አንድም ሙከራ አላደረጉም። የቶተናምን የማጥቃት ድክመት የቼልሲንም ግሩም የመከላከል ብቃት የሚያሳይ ነው ግን አሰልጣኝ ቶማስ ፍራንክ የቶተናም ተጫዋቾችንም ለመቆጣጠር የቸገራቸው ይመስለኛል። አንድ አጋጣሚ አስተውላቸው እንደሆን ወደ 30ኛው ደቂቃ ላይ የቶተናም ግብ ጠባቂ ጊግሊየሞ ቪካሪዮ ተጎርቶ ወደቀና የህክምና እርዳታ በሚደረግበት ጊዜ አሰልጣኙ ተጫዋቾቹን በሙሉ ጠሯቸው፣ ወደ ቴክኒክ ስፍራ አንዳንድ ታክቲካዊ እርማት ወይ ኢንስትራክሽን ለመስጠት። ግን አንዱም ተጫዋች አልመጣም እና ጨዋታው ካለቀ በኋላ እንደው አንዳንድ ቪዲዮዎች ያሳዩቸው ምስሎች እንደሚያሳዩት እያመናጨቃቸው ሲወጣ ታይቷል። ጄድ ስፔንስ ግን ሚኪ ቫንደቪንም እንደዚሁ ኢግኖር አድርጓቸው ሲወጣ ታይቷል። ግን በጨዋታ ውስጥም ኢግኖር አድርገዋቸዋል። አሰልጣኙ ለታክቲካዊ መመሪያዎች ተጫዋቾቹን ልክ እንደ ታይም አውት አይነት አጋጣሚ አግኝተው ነበር፣ በግብ ጠባቂ መጎዳት ምክንያት። ግብ ጠባቂ ሲጎዳ ደግሞ ውጭ ወጥቶ ታከም አይባልም። ስለዚህ ተጫዋቾቹን ጠርተው ለመምከር እድል ነበራቸው። ተጫዋቾቹ በሙሉ አልሰማቸውም አልመጣላቸው። ስለዚህ መልበሻ ክፍሉን መቆጣጠር እየቸገራቸው ነው ወይ የሚል ጥያቄም የሚያስነሳ ነው። በኋላ ከጨዋታው መጠናቀቅ በኋላ ተጫዋቾቹን ተከላክለዋቸዋል። እሳቸው ሚኪ ቫንደቪንንም ጄድ ስፔንስንም ጥሩ እየተጫወቱ ነው፣ ግን ውጤታችን ወጥ አይደለም። ስለዚህ ብስጭታቸውን እረዳዋለሁ የሚል አስተያየት ሰጥተዋል። በተለይ ደግሞ ስንሸነፍ እየዞራችሁ ደጋፊውን በጭብጨባ አመስግኑ ማለት ያስቸግራል። እኔ ያው ማድረግ ስላለብኝ ነው እንደዛ የማደርገው ብለዋል። ወደ ኋላ የሚደረጉ ፓሶችን ታያላችሁ ከአማካዮቹ ባህሪ የሚነሳ ነው የራሳቸው የመልስ ምቶች በአጫጭር ቅብብል ለመውጣት የሚደረጉት የመልስ ምቶች የራሳቸው ቡድን ላይ የሚሞከሩ የፕሬሲንግ አደጋዎች ናቸው እንግዲህ አሰልጣኙ በአንዳንድ ነገሮች ቡድኑን የበለጠ ለማጥበቅ ሞክረዋል 65 ጎል የተቆጠረባቸው ከዛ አንጻር መከላከሉ ተሻሽሏል እንል ይሆናል በቆመ ኳስ ብዙ ጎል ያስቆጠራሉ እንደዚህ ይሄኛው ጨዋታ ግን ከዛም በላይ በሆነ በሰፊ ውጤት ሊሸንፉ የሚችሉበት አይነት ነው። የቶተናም የክሬቲቪቲ ችግር ግን ላይናፑን በማየት ብቻ መረዳት ትችላላችሁ። ሞሐመድ ኩዱስ ብቻ ነው ትንሽ አደጋ የሚፈጥር የሚመስለው፣ ግን እሱም ጥሩ አልነበረም። ሶስት ሙከራዎች ያደረገው ተጫዋች እንኳ እርሱ ቢሆን። ስለዚህ ለቶተናም አስቸጋሪ ጊዜ ነው። ለአሰልጣኙም በተለይ አስቸጋሪ ጊዜ ይመስለኛል። እና አሰልጣኙ እንዲያውም በመፍጠር በኩል እኔ ያሰለጠንኩት እንደዚህ ቡድን እንደዚህ ጥቂት የጎል እድል ሲፈጥር አይቻል አቅም ብለዋል። እንግዲህ አንዳንዶቹ ከሰዎች ጋር የሚገናኙ ናቸው፣ ካጧቸው ተጫዋቾች ጋር የሚገናኙ ናቸው። ጀምስ ማዲሰን የለም፣ ዲያንኩሉሴቭስኪ የለም፣ ሞርጋን ጊብስ ዋይትን አላመጡም፣ ኤበሬ ቼዜን አላመጡም። ቻቪ ሲሞንስን ያመጡት እንደ መጨረሻ ምርጫቸው ልትቆጥሩ ትችላላችሁ። ግን እሱ ደግሞ ፕሪሚየር ሊጉ ከብዶታል በዛ ማየት ይቻላል እና በዚህ ውድድር ዘመን ቶተናም ጎሎች ያስቆጠር እንጂ የክሬቲቪቲውን ብቻ በኤክስጂ ብትለቁት አስራ ሶስተኛ ነው። ስለዚህ ጎሎች እያስቆጠረ በነበረበትም ጊዜ ሰስቴነብል አይደለም ይባል የነበረው ለዚህ ነው። በተለይ በሜዳቸው ደግሞ አንድ ትልቅ ቡድን በሜዳው በሚጫወትበት ጊዜ የበለጠ የማጥቃት ኃላፊነት መውሰድ አለበት። ኢኒሽቲቭ መውሰድ ባለባቸው ጨዋታዎች ላይ ይቸገራሉ። አንዳንድ አቻዎቻቸው እኮ ሳይቀሩ ባለቀ ሰዓት ድራማዊ ጎሎች ለምሳሌ ከወልቭስ ገዋ ፓሊኛ ባለቀ ሰዓት ጎል አስቆጥሮን አቻ ሁሉ የተለያዩት። በብዙዎቹ ጨዋታዎች ለአቻነት እንኳን ያምጣሉ ከሜዳቸው ውጪ በቆመ ኳስ ነው ጎል የሚያስቆጥሩት። ስለዚህ ቡድኑ ያንን የፈን ፋክተር አጥቷል። በቂ የጎል እድሎች የሚፈጥር አይደለም። በኋላ ደግሞ በስቴዲየም ውስጥ ሚያወጭ ጩኸቱን ትሰሙታላችሁ። ብዙ ተቃውሞ ይሰማል። ሲጀመር ጥሩ ነበር የጀመሩት የመጀመሪያዎቹን ጥቂት ጨዋታዎች ከአራት ጨዋታዎች ሶስቱን በማሸነፍ እና በሶስቱ ጨዋታዎች ክሊንሺት በመጠበቅ ግን፣ አሁን ካለፉት አምስት ጨዋታዎች አንዱን ብቻ ነው ያሸነፉት። ስለዚህ በጥሩ ሁኔታ ላይ የሚገኝ አይደለም ቶተንሃም። ቶማስ ፍራንክም አንዳንድ ሰዎች እንዲያውም ከኑኖ ኤስፔሪቶ ሳንቶ ጋር ከአንድ መካከለኛ መጠን ካለው ቡድን ጋር ስኬታማ የሆነ ግን ደረጃው ከፍ በሚልበት ጊዜ የሚቸገር አይነት አሰልጣኝ ብለዋቸዋል። ምክንያቱም ስታይልን በጣም ተቀራራቢ ስታይል ስለሆነ ያላቸው። ለቼልሲ ግን በጣም ትልቅ ድል ነው። በሳምንቱ አጋማሽ ሁለቱም ቡድኖች የቻምፒየንስ ሊግ ጨዋታዎች ያደርጋሉ። የማሬስካ ቡድን ፐርፎርማንስ ግን በጣም አስደናቂ ነበር። ስላደመጣችሁኝ በጣም አመሰግናለሁ።